እንኳን ለጾመ ነቢያት አደረሳችሁ አደረሰን። ከሰባቱ አጽዋማት መካከል አንዱና ዋነኛው ለሆነው ለዚህ ጾም ያደረሰን አምላክ ክብር ምስጋና ለእርሱ ይሁን። ቅዱሳን ነቢያት በረከት ረድኤት ይደርብን፣ ጾሙን የምንጠቀምበት ያድርግልን። መልካም ጾም። አሁንስ ይላል እግዚአብሔር፣ በፍጹም ልባችሁ በጾምም በልቅሶና በዋይታ ወደ እኔ ተመለሱ። ልባችሁን እንጂ ልብሳችሁን አትቅደዱ አምላካችሁም እግዚአብሔር ቸርና መሐሪ፣ ቁጣው የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ። ትንቢተ ኢዩኤል ምዕራፍ ሁለት ከቁጥር አስራ ሁለት እስከ አስራ ሶስት። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አማአስሩ ሐሙሶ ለወርሃ ህዳር በዛቲ ዕለት ኮነ ሰማዕተ ቅዱስ ሚናስ ዘትርጓሜ ስሙ ምእመን ወቡሩክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 15 በዚች ቀን የስሙ ትርጓሜ ቡሩክና የታመነ የሆነ ቅዱስ ሚናስ በሰማዕትነት አረፈ። የዚህም ቅዱስ አባቱ አናቅዮስ ከሚባል አገር ነው፣ ስሙም አውዶክስዮስ ነው። እርሱም አገረገዥነት ተሾሞ ተሹሞ ሳለ ወንድሙ ቀንቶበት በንጉሥ ዘንድ ነገር ሠራበት። ንጉሡም ወደ አፍራቅያ ሀገር ሰደደውና በዚያም አገረገዥ አድርጎ ሾመው፣ የአገር ሰዎች ሁሉ ደስ አላቸው፣ እርሱም ለሰው የሚራራ እግዚአብሔርንም የሚፈራ ደግ ሰው ነውና። እናቱም ልጅ አልነበራትም። በአንዲት ዕለትም ወደ እመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን በበዓሏ ቀን ገብታ የክርስቲያን ወገኖች ያማሩ ልብሶችን ለብሰው ከልጆቻቸው ጋር ደስ እያላቸው ሲገቡ አየቻቸው። በእመቤታችን በቅድስት ድንግል ማርያም ሥዕል ፊት አለቀሰች ልጅንም ይሰጣት ዘንድ ወደ ልጇ ወደ እግዚአብሔር እንድትለምንላት ለመነቻት። በዚያንም ጊዜ ከእመቤታችን ከቅድስት ድንግል ማርያም ሥዕል አሜን የሚል ቃል ወጣ። ከዚህ በኋላም ወደ ቤቷ ገብታ ይህንን ቃል ለባሏ ነገረችው እርሱም የእግዚአብሔር ፈቃዱ ይሁን አለ። ከጥቂት ቀኖችም በኋላ እግዚአብሔር ይህን የተባረከና የከበረ ልጅ ሰጣት። የእመቤታችንም ሥዕል ሚናስ ብላ እንደሰየመችው ስሙንም ሚናስ ብለው ሰየሙት። ጥቂት ባደገ ጊዜ የቤተ ክርስቲያን ትምህርት አስተማሩት። ዐሥራ ሁለት ዓመትም ሲሆነው በመልካም ሽምግልና አባቱ አረፈ። ከእርሱ በኋላ በሦስተኛ ዓመት እናቱ አረፈች። ቅዱስ ሚናስም ብቻውን ቀረ። መኳንንቱም አባቱን አብዝተው ከመውደዳቸው የተነሣ ሚናስን በአባቱ ፈንታ ምስፍናን ሾሙት። እርሱም የክርስቶስን አምልኮት አልተወም። ዲዮቅልጥያኖስም በካደ ጊዜ ሁሉንም ሰዎች ጣዖታትን እንዲያመልኩ አዘዛቸው። ብዙዎችም ክብር ይግባውና በክርስቶስ ስም በሰማዕትነት ሞቱ። በዚያን ጊዜ ሚናስ ሹመቱን ትቶ ወደ ገዳም ገባ። ታላቅ ተጋድሎም እየተጋደለ ብዙ ዘመናትን ኖረ። በአንዲት ዕለትም ሰማይ ተከፍቶ ሰማዕታትን የብርሃን አክሊሎችን ሲያቀዳጇቸው አየ። ስለ ክርስቶስ ስም በመከራ የደከመ ይህን አክሊል ይቀበላል የሚል ቃል ሰማ። በዚያን ጊዜ ወደ ከተማ ተመለሰና ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ታመነ። ሰዎችም አብዝተው አባበሉት፣ በወገኖችም የከበረ እንደሆነ እነርሶ ያውቁ ነበርና፣ መኮንኑም ብዙ ቃል ኪዳን ገባለት። ባልሰማውም ጊዜ ጽኑ በሆነ ሥቃይ እንዲያሰቃዩ ታዘዘ። ማሰቃየቱን በሰለቸው ጊዜ ራሱን በሰይፍ እንዲቆርጡ ታዘዘ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ብዙዎችም በእርሱ ምክንያት ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በሰማዕትነት ሞቱ። የቅዱስ ሚናስንም ስጋው ወደ እሳት እንዲጥሉት መኮንኑ አዘዘ፣ እሳትም አልነካውም፣ ምእመናንም ሰዎች የቅዱስ ሚናስ ስጋው ወስደው በአማሩ ልብሶች ገነዙት። የስደቱ ወራት እስከሚፈጸምም በአማረ ቦታ ውስጥ አኖሩት። በዚያም ወራት የመርዩጥ አገር ሰዎች በአምስቱ አገሮች ሰራዊትን ሊያከማቹ ወደዱ። የቅዱስ ሚናስንም ስጋ ረዳት ይሆናቸው ዘንድ በመንገድም እንዲጠብቃቸው ከእርሱ ጋር ወሰዱት። እነርሱም በባህር ላይ በመርከብ ውስጥ ሳሉ ፊታቸው እንደ ከይሲ አንገታቸው እንደ ግመል አንገት ያለ አውሬዎች ከባህር ወጡ፣ ይልሱትም ዘንድ ወደ ቅዱስ ሚናስ ስጋ አንገታቸውን ዘረጉ። ከቅዱስ ሚናስም ስጋ እሳት ወጥታ እነዚያን አራዊት አቃጠለቻቸው። ሰዎችም አይተው አደነቁ፣ ደስታም አደረጉ፣ ፈርተውም ነበርና። ወደ እስክንድርያ ሀገርም ደርሰው ስራቸውን ፈጽመው ወደ ሀገራቸው በሚመለሱ ጊዜ የቅዱስ ሚናስን ስጋ ከእሳቸው ጋር ሊወስዱ ወስደው ሊወስዱ ወደው በገመል ላይ በጫኑት ጊዜ ገመሉ ከቦታው የማይነሳ ሆነ። ሁለተኛም በሌላ ገመል ጫኑት እርሱም መነሳት እንቢ አለ አብዝተውም ደበደቡት ግመሉም ከቶ አልተንቀሳቀሰም። እነርሱም ያ ቦታ እግዚአብሔር የፈቀደለት መሆኑን አወቁ። ቦታውንም አዘጋጅተው በዚያ ቀበሩት። ጌታችንም እስከገለጠው ድረስ ብዙ ዘመናትን በዚያ ቦታ ኖረ። ይህም ቤተ ክርስቲያኑ በከበረች በሰኔ በአስራ አምስት ቀን ተጽፈዋል። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ለአባቶች ሊቃነ ጳጳሳት ስልሳ አንደኛ የእስክንድሪያ ሊቀ ጳጳሳት ቅዱስ አባት ሁለተኛው ሚናስ አረፈ። ይህን ቅዱስ ሚናስን በታናሽነቱ ያለ ፍላጎቱ ወላጆቹ ሚስት አጋቡት። ትእዛዛቸውን መተላለፍ ስላልፈለገ የብቻውን ስርዓት ሁሉ የጋብቻውን ስርዓት ሁሉ በቤተ ክርስቲያን ፈጸመ። ለእርሱ ይህ ሁሉ ህልም ይመስለው ነበረ። ወደ ሙሽሪትም ወደ አዳራሹ ባስገቡት ጊዜ ተቀምጦ እንዲሁ ብሎ ተናገራት። እህቴ ሆይ፣ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል? እንደ ተጻፈ ሁሉ ያልፋልና፣ ግን የእግዚአብሔርን ፈቃድ የሚያደርግ ለዘላለሙ ይኖራል። አሁንም ድንግልናችንን እንድንጠብቅ ነይ ቃል ኪዳን እናድርግ። እርሷም ቃሉን ተቀብላ ከእርሱ ጋር ተስማማች። ከዚህም በኋላ ትቷት ወደ አስቄጥስ ገዳም ሂዶ በአባ መቃርስ ገዳም ውስጥ መነኮሰ። ብዙ ዘመናትም በገድል ተጠምዶ ኖረ። ከእርሱም በፊት የነበሩ ሊቃነ ጳጳሳት ባረፈ ጊዜ ይህን ቅዱስ አባት ሚናስን ያለ ውዴታ ወስደው ሊቀ ጵጵስና ሾሙት። በወንጌላዊ ቅዱስ ማርቆስ ወንበር ላይም መንጋዎችን በቅን ፍርድ እየጠበቃቸው እያስተማራቸው ዐሥራ አምስት ዓመት ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የስብከተ ገና ጾም መጀመሪያ ነው። ይህም ክብር ይግባውና ጌታችን ኢየሱስ ክርስቶስ ለተወለደበት በግብፅ የሚኖሩ የአዕቆባውያን ክርስቲያኖች የሠሩት ነው። ይቅርታው ቸርነቱ ከእኛ ጋር ይኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 16 በዚች ቀን የከበረና የተመሰገነ የገዳማዊ አቡነ አፍር ከምስር ከተማ ውጭ የተሰራች ቤተ ክርስቲያኑ የከበረችበት ነው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሕዳር 15 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ በአተ ጾም፣ ጾመ ነቢያት፣ ቅዱስ ሚናስ ሰማይት፣ ልደተ ቅዱስ ቂርቆስ፣ ብጽይት እየሉጣ፣ አባ ሚናስ ዳግማይ። ወርሃዊ በዓላት፣ ቅዱስ ኤፍሬም ሶርያዊ አፈ በረከት፣ ቅድስት እንባ መሪና፣ ቅድስት ክርስቲና። አሁንስ ይላል እግዚአብሔር፣ በፍጹም ልባችሁ በጾምም በለቅሶና በዋይታ ወደ እኔ ተመለሱ ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁም እግዚአብሔር ቸርና መሐሪ፣ ቁጣው የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ። ትንቢተ ኢዮኤል ምዕራፍ ሁለት ከቁጥር አስራ ሁለት የሰማነውን በልቦናችን ያሳድርብን፣ ከቅዱሳን አባቶቻችን እናቶቻችን በረከት ረድኤት ያሳትፈን፣ ወርሃ ጾሙን በሰላም አስጀምሮ በሰላም እንዲያስፈጽመን፣ ለብርሃነ ልደቱ ጥምቀቱ በሰላም እንዲያደርሰን፣ ጾሙን ጾመ ስሬት ጾመ ድህነት እንዲያደረግልን የኃጢአት መደምሰሻ የመንግስተ ሰማያት መውረሻ የዲያብሎስ ድል መንሻ እንዲያረግልን የአምላካችን ቅዱስ ፈቃድ ይሁንልን። ከቅዱሳን በረከት ረዴት ይክፈለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ኢየሱስ ክርስቶስ ከመእስራኤልን አህጣው ኢነ ተማህፀን ነብኪ ሀይል እግዚአብሔር አብይ ኦ እግዚአብሔር ኢየሱስ ክርስቶስ ስራ የኃጢአቴ የኃጢአተ ኩሉ ህዝብከ ማሰረ ኃጢአት እግዚአብሔር ይፍታ እግዚአብሔር ይባርክ። ሰላም የሰደረ ሰላም የወለን ሰላም የዋለ ሰላም የሰድረን ይቆየን።